አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል የእስራኤል አምላክ የእኛም አምላክ ትናንትናን አውሎ በሰላምና በጤና አሳድሮ በሰላምና በጤና በዚች ዕለት በቤቱ በአውደ መንግስቱ በቤተ መንግስቱ ዙሪያ ቅዱስ ቃሉ በሚነገርበት ስጋውና ደሙ በሚፈተትበት የሰበሰበን አምላካችን ክብር ምስጋና ለርሱ። የደብራችን ዋና አስተዳዳሪ ቀኒቃውንት ቆሞስ አባ ገብረ ዋይን ገብረ ኪዳን፣ እንዲሁም ምክትል አስተዳዳሪያችን ቆሞስ አባ ገብረ ማርያም ደረሰ፣ የደብራችን የስብከተ ወንጌል ዋና ኃላፊ መጋቤ ምስጢር መምህር ቡሩ ካሳመረ የቀድሞው የደብራችን ዋና አስተዳዳሪ የነበሩት በመካከላችን አሁን የተገኙት ሊቀ ሊቃውንት አባ ኃይለ መስቀል ውቤ እንዲሁም መጋቢ ሐዲስ አባ ሶፈንያስ የአዲስ አበባ የወረዳ የጉለሌና አራዳ ክፍለ ከተማ ዋና አስተዳዳሪ ወይም ደግሞ ስራ አስኪያጅ ኃላፊ ሰባከ ያለ ወንደል ወንድሞች እንዲሁም በዚህ በታላቁ ቤተ መንግስት በማርቆስ ቤተ ክርስቲያን ዙሪያ የሰማይቱን የሐዋርያውን የቅዱስ ማርቆስን ዓመታዊ ባለ ንግሱን ባለ እረፍቱን ለማክበር ከሩቅም ከቅርቡም የተሰበሰባችሁ አባቶቼ፣ እህቶቼ፣ በእድሜያቸ የምትሆኑ ወንድሞች እህቶቼ፣ ህፃናትን ጭምር በእግዚአብሔር ፍጹም ሰላም እንደምናደራችሁ እንደውም እንሰነበታችሁ። እንዴት ከረማችሁ? እንኳን በሰላምና በጤና ለመቶ አንደኛ የማርቆስ የዚህ ቤተ ክርስቲያን በዓል ምስረታ እንዲሁም ለሰማይቱ ለቅዱስ ማርቆስ ባለረብት በሰላም በጤና ሁላችንም አደረሰን። እስኪ ላደረሰን አምላክ ለሰማይቱ ለቅዱስ ማርቆስ አምላክ በቃል ኪዳኑ በምልጃው ጠድቆ ላደረሰ ለቅዱስ ማርቆስ በድጋሚ በደንብ አድርጋችሁ ልንላችሁ አመስግን ረመይ መናን እችን እኮ ያላዩ ብዙ እህት ወንድሞቻችን አሉ። ምን እጃችን ብለው በደንብ ልልብለና መስግን አሜን። አምላካችን ክብር ምስጋና ለርሱ ይሁንልን። ብናመሰግነው ብናመልከው ብናወድሰው የሚያንስበት እንጂ የሚበዛበት ያልሆነ የቅዱስ ማርቆስ አምላክ በሰላም በጤና አውዳ አመቱን በሰላም በጤና የዛሬ ዓመት እንሆ መቶኛ አመቱን አክብረን በዚህ ችለን ደግሞ መቶ አንደኛ አመቱ እንድናከብር ያደረገን እሱ ስለሆነ ክብር ምስጋና ለርሶ ይሆነልን። ዛሬ ቅድም ወንድማችን የደብራችን የስብከተ ወንጌል ዋና ኃላፊ መምህር መጋቤ ምስጢር ብሩክ አሳመረ በደንብ ተናግረውታል። ዛሬ ባለ እረፍቱ ነው። ውሎ ውሎ ከቤት ኑሮ ኑሮ ከሞት እንዲሉ ሰማይቱ ሐዋርያው ቅዱስ ማርቆስ በዘመኑ ከሕፃንነቱ ጀምሮ እስከ እለተ እረፍቱ አንድም ሰዓት ሳትባክልበት፣ አንድም ጊዜ ሳይባክልበት አምላኩን ከእናቱ ጋራ ከአባቱ ጋራ በሥጋ ከወለዱት ማለት ነው። እንዲሁም ደግሞ በመንፈስ ከወለዱት አባቶቹ ከንዱ ቅዱሳን ሐዋርያት እንዲሁም ደግሞ ከፈጣሪውና ከአምላኩ ከእግዚአብሔር ጋር አብሮ በዘመኑ ሲያገለግል ከኖረ በኋላ አረፍተ ዘመን ገጥቶት እንደ ሰዎች ሥጋ በመልበሱ እነሆ ዛሬ ባሉን የምናከብርለት ሰማዕቱ ሐዋርያው ቅዱስ ማርቆስ በዘመኑ አምላኩን እግዚአብሔርን እያገለገለ፣ እያመለከ ምንም ነገር ኃጢአት፣ በደል ሳይኖርበት ስለ እግዚአብሔር ወንጌል ሲመሰክር የኖረ መሆኑን በስፋት ሲገልጹልን ቆይተዋል። አሁን ደግሞ እንደ እግዚአብሔር ፈቃድ የምንማማርበት ዛሬ እግዚአብሔር ቢፈቅድልን ታቦተ ሕጉ እስከሚወጣ ድረስ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ይሆናል። ወይ ትፍርህዎሙ ወይ ትፍርህዎሙ ወይ ትፍርህዎሙ ወይ ትፍርህዎሙ ኬ ለእለ ይቀትሉ ሥጋክሙ ወለ ነፍስ ክሙ ሰይክሉ ቀቲለ ስጋችሁን የሚገሉትን ነፍሳችሁን ግን መግደል የማይችሉትን አትፍሩ። እስኪ ባአንድ ላይ እንበል፣ ስጋችሁን የሚገሉትን ነፍሳችሁን ግን መግደል የማይችሉትን አትፍሩ። እግዚአብሔር አምላክ ፍርሃተ ስጋና ፍርሃተ ነፍስን ያስወግድልን። ይህን ቃል የተናገረው ሐዋርያው ቅዱስ ማቴዎስ ነው። ቅዱስ ማቴዎስ የእግዚአብሔር አንደበት ሆኖ እግዚአብሔር አምላክ በሱ ላይ አድሮ እጁን እጁን አድርጎ የጻፈው የተናገረው በማቴዎስ ላይ አድሮ የጻፈው ያጻፈው እግዚአብሔር አምላካችን ነው። ነገር ግን ሐዋርያው ማቴዎስ እንደ እጅግዋን ጦሆኖ የእግዚአብሔር አገልጋይ የእግዚአብሔር ምርጥ ሐዋርያ ነበርና እግዚአብሔር የተናገራቸውን አንዱም ነገር ሳይወልቅ ሳይበተን ዛሬ ላለነው ለምእመናን ለወንጌላውያን ለተሰባከያን ለሰባከያን ቃሉ ለሚሰሙ ለሚያሰሙት ሁሉ ያቆየን ታላቅ ሐዋርያ ነው። ክብር ምስጋና ለእርሱ ይሁንልን። ስለዚህ በዚህ ቃል እልል የሚባልበት ጊዜና ሰዓት አለ ስንላችሁ እልል ትላላችሁ። ስለዚህ ቃሉ ስጋችሁን የሚገሉትን አትፍሩ። ነገር ግን ስጋችሁንና ነፍሳችሁን ሊገል የሚችል ከገደለም በኋላ በገሃነም ሊያግትና እስከ መጨረሻው በጨለማ ሊያኖር የሚችል ወይም ደግሞ ነፍሳችሁን ከስጋችሁ ለይቶ በገነት ለሚያኖረው የሚያኖረውን እግዚአብሔርን አምላካችሁን ፍሩ ይለናል ሐዋርያው። እኔና እናንተ ዛሬ የምንፈራው የምንሸበርለት፣ ስለዚህ ዓለም ጉዳይ ስለማይረባው፣ ስለማይጠቅመው፣ ስለሚያልፈው ዘመን ስለሚገድበው ባለስልጣን፣ ስለሚያልፈው፣ ስለሚጠፋው ማንነታችንን እንፈራለን፣ እንደነግታለን፣ እንሸበራለን። ነገር ግን በዚህ መካከል ደግሞ ብዙ ጊዜዎች ይባክናሉ፣ ያልፋሉ። እግዚአብሔር አምላካችንን ሳናመልከው ሳናገለግለው ባለን ዘመን እግዚአብሔርን የሚመስል ነገር ሳንሰራ ለተሰራንበት ለተፈጠርንበት አበት ዓላማ ሳንሆን እግዚአብሔር አምላካችንን ለአንክሮ ለተዘክሮ ለምግብር ስጋ ሳይሆን እንደ ቅዱሳን መላእክት ዘወትር ሳናቋርጥ በቀንና በሌሊት ቅዱስ ቅዱስ ቅዱስ አሸናፊ ዘላለማዊ አምላክ እግዚአብሔር ሆይ ዓለማትን አሳልፈህ የምትኖር ከዓለማት በፊት የነበር ዛሬ ያለ ብለን እንድናመሰግን ተፈጥረን ነበረ። ነገር ግን እኔና እናንተ ግን ለማይረባና ለማይጠቅም አረፍተ ዘመን በሚያሳልፈው በሚያግደው ሰውነታችን ሞት በሚያሸንፈው ማንነታችን ኃጢአትና በደል እየሰራን አንድ ቀን እንደ ማርቆስ ከህፃንነት እስከ እውቀት እስከ ኩተቱ ድረስ ዘመን እስከሚያግደው ስጋ በመልበሱ ምክንያት አንድም ነገር ሳናገለግል ሳናመልከው ራሳችን እንዳመለክ ለራሳችን እንደተገዛን ራሳችን ብቻ ስናገለግል እንደኖር ዘመን ያልፋል። እግዚአብሔር በሚያልፍ ዘመን የማያልፍ ስራ እንድንሰራ ይርዳል። ነፍሳችሁን መግደል የማይችሉትን ነገር ግን ስጋችሁን የሚገሉትን አትፍሩ። ሰይጣን እኔእና እናንተን የሚገለው ነፍሳችንን ኃጢአት በማሰራት ነው። ሰዎች ግን እኛን እና እናንተን ኃጢአት ሊያሰሩ ሳይሆን ስጋችን ሊገሉ ይገሉናል። እኔና እናንተን ከስጋችን ከነፍስ በመግደል ወይም ደግሞ ስጋችን በመግደል የሚያገኙት ጥቅም የለም። እግዚአብሔር አምላካቸውንም አያገለግሉትም፣ አያመልኩትም። ባሪያውና በምሳሌው የተፈጠረውን የሰው ልጅ ሲገሉ ወንድማቸውን እህትና ወንድማቸውን ሲያሳድዱ ሲገሉ ለሃይማኖት አይሉት ለስጋዊ ሽልማት አይሉት ነገ ከነገ በኋላ ዙረው ለሚቆረቆሩበት ዘመንና ጊዜ ከሰጣቸው ንስሓ ለሚገቡበት ዘመን መርጥ ስራ ሰርተው ያርፋሉ። እኔና እናንተ ደግሞ መልካም ስራ ሰርተን አምላካችን አምልከን በበጎ ሕይወታችን መልካም ዘመን እንድናይ ክፉ ነገር ሳንሰራ በልጎ እየሰራን በዘመናችን ኃጢአት በደል ሰርተን እንደሆነ ንስሐ ገብተን እግዚአብሔርን በሚገባ ላመለክ ነው እንደሆነ እያመለክ በዘመናችን በጎ ሰርተን እንድናልፍ እግዚአብሔር ይርዳን። አሁን ስጋችሁን የሚገሉትን አትፍሩ። ስጋችን እግዚአብሔርን እያመለከ ህገ እግዚአብሔርን ጠብቆ በጾምና በጸሎት ተወስኖ ስለ ወንጌል እውነት እየመሰከረ እንደ ቅዱስ ማርቆስ ቢሞት በመጨረሻ የክብር ትንሣኤ አለ። የፍቅር ትንሳኤ አለ። የድህነት ትንሳኤ አለ። የመጨረሻ ትንሳኤ አለ። ነገር ግን ስጋችን በሚያልፍ ስጋ ወንድሞቻችንን እየገደል እኛም መሞታችን ላይ ቀር እኛም ማለፋችን ላይቀር፣ ስለዚህ ይህንን ነው ሐዋርያው ቅዱስ ማቴዎስ ስጋችሁም የሚገሉትን ነፍሳችሁን ግን መግደል የማይችሉትን አትፍሩ፣ ሁለቱንም ከገደለ በኋላ በገሃነም ከገደለ በኋላ ወደ ገነት የሚያስገባውን አምላካችሁን በጾምና በጸሎት በንስሐ ሁናችሁ ፍሩት፣ አገልግሉት በበጓ አምልኮት አምልኩት ይላል። በመቀጠልም በቁጥር ሰላሳ ላይ ስንመለከት ደግሞ ምን ይላለኝ? እነሆ በሰው ፊት የሚመሰክርልኝን ስለምንድን የሚመሰክር ማለት ነው? ስለ ወንጌል ስለ ምስራች ያለ እናት ከአባቱ መወለዱን መውረዱን ከእናቱ ደግሞ ያለ አባት መወለዱን እንዲሁም ይሄን ዓለም እየዞረ ያስተማረ በሞቱ ሰዎችን ከሞት ያዳነ ሞቶን በስቅላት የገደለ ሞታችን ድግም ላይነሳ ላይገዛን እስከ መጨረሻው አሸልፎ እንዲጠፋ በትርቁ እንዲወረወር ያደረገልን አምላካችን በበጎ ሕይወታችን ባለ ዘመናችን በምትቆጠርና ተሰፍራ ተለክታ በተሰጠችን ሰባ ዘመን ሁሉ እግዚአብሔርን እያመለክንና እያገለገል በሰው ፊት የሚመሰክርልኝ እኔም በሰማያዊ አባቴ ሁሉ እመሰክርለታለሁ። በሰው ፊት የሚክደኝ ግን እኔም ደግሞ በሰማያዊ አባቴ እክደዋለሁ ነው። ሐዋርያው ቅዱስ ማርቆስ ሐዋርያው ቅዱስ ማርቆስ ከእናቱ ከማርያም ከአባቱ አርስጦ ራፉስ አስራ ሁለት ቁጥር አስራ ሁለት ላይ እንደምንመለከተው በዘመኑ በነበረው ክርስቶስ ገና በምድር ላይ ተወልዶ እየተንቀሳቀሰ ወንጌል እውነት ናት ክርስቶስ እውነት ነው ተብሎ እየተሰበከ ባለበት ሰዓት፣ ባለ ዘመኗ ከዛ በፊት ሰምታው የማታውቀውን አይታው የማታውቀውን በስጋ ያልተገለጸውን አምራኳን ተገልጾ ስታየው ለሐዋርያት መሰብሰቢያ ያደረገች እስከ ሞት ድረስ የታገሰች አይሁዳውያንን ሽሙትና ዱላቸውን ኃይል ብርታታቸውን ሳትፈራ፣ ለሐዋርያት መሰብሰቢያ ቤቷን የሰጠች እናት ያለችው እንዲሁም ደግሞ ለሐዋርያት መሰብሰቢያ ቤቱን የሰጠ አባት የነበረው ከመልካም ቤት ከመልካም ዘር የተገኘ መልካም ዘር ሐዋርያው ቅዱስ ጳውሎስ ቅዱስ ማርቆስ እናቱ ታደርገው የነበረውን አባቱ ያደርገው የነበረውን ለእግዚአብሔር ባለ ዘመኑ ማገልገልና ማምለክ እንጂ በዘመኔ ኃጢአት አይነግስብኝም ያለ ባላውያን፣ በነገሥታት ፊት እውነትን የመሰከረ ስለ ክርስቶስ የተናገረ ስጋዊና ምድራዊ ኃላፊ ጠፊ የሆነው ስጋውን አሳልፎ ለማያዩ አምላክ ለማይጨበጠው ለማይደሰሰው አምላክ አሳልፎ የሰጠ በሚጠፋውና በሚያልፈው ስጋ ሰማያዊ የሆነውን ክብሩን የገዛ እግዚአብሔርና አምላኩን ያመለከ ታላቅ አዋሪያ ነበረ። እንደኔ እና እንደናንተ ኮ ሰው ነው። የሚገርማችሁ ነገር እንደ ወጣቶቹ ወጣት ነበር። በወጣትነቱ ዘመን ደግሞ ኃጢአት አልሰራም። እንደኔና እንደናንተም ደግሞ አረጋዊ ነበረ። በአረጋዊ ዘመኑ እግዚአብሔርን አመለክ አገለገለ እንጂ በዘመኑ የነበሩትን ኃይለኞቹን፣ ነገስታቱን፣ መሳፍንቱን ስለ ወንጌል ተቃዋሚ የነበሩትን አልፈራ፣ ስለ ስጋው ምንም ነገር አልተጨነቀም። ምክንያቱም ስጋው የሚያልፍ የሚጠፋ አፈር እንደሆነ እሱን የሚገሉት የሚያስጨንቁት ነገ ዝሮ እንደሚያልፉ ያውቅ ነበርና የስጋውን ገዳዮች አልፈራም አልተጨነቀም። ዛሬኛ የምትጨነቀው። ሌት ተቀን ታጥቀው ለሚያሸብሩን ለሚያስፈራሩን አይናቸውን ለማየት እንኳን የማንችለው ለእነሱ ነው የምንጨነቀው። እነሱ እንደኛ ያልፋሉ። የሚገርማችሁ ነገር አለም እንዲሁ ነው፣ ያልፋል፣ ይጠፋል። የማያልፍ የማይጠፋ ግን የእግዚአብሔር መንግስት ነው። የእግዚአብሔር ስልጣን ነው። የእግዚአብሔር ኃይል ብርታት ዘላለማዊ ነው። ክብር አለው። እግዚአብሔር ለሚያከብረው ክብር ይሰጣል። እግዚአብሔር አምላካችን አክብረን አምልከን በሚያልፍና በሚጠፋ ሞት በሚያሸንፈው ስጋ የማያልፈውን መልካም ስራ ሰርተን እንድናልፍ እግዚአብሔር ይርዳን። እስኪ እንዲበቃ እንድንረዳና እንዲያደርሰን እግዚአብሔርና ብስክኑት አድርሰን በሉት። በዘመናችን ክፉ እንዳንሰራ እርዳን በሉት። የቅዱስ ማርቆስ አምላክ ይ በበጎ ሕይወታችን በጎ ስራ ሰርተን እንድናልፍ ከኃጢአት ከበደል ለዝተናአንተና ምልከን የማያልፈውን መንግስት እንድንወርስ የምትጠፋውና የምታልፈው ይችን ዓለም ብቻ ገዢዎች አታድርገን ብለን እግዚአብሔር እንለምነው። እግዚአብሔር የለመኑትን አይነሳ የተመኙትን ማይነሳ በጸሎት የሚለምኑትን ያለ ድካም ሁል ጊዜ እያንጋጠጡ አምራኮ የባክ ከመከራው ዘመን አሳልፈን በዘመናችን ክፉ ስራ አታሰራን፣ ከየት ከወንድማችን ጋር አታጣላን። በመካከላችን ገብቶ ክቡ ስራ የሚያሰራ ነ ርኩሱ መንፈስ ከእኛ ርቅልን እያል ልንጸልይ ይገባል ማለት ነው። ይሄን ቃል እግዚአብሔር አምላክ በዘመናችን ሁሉ ጾማችን፣ ጸሎታችን፣ ልመናችን ተቀብሎ በጎ ስራ እንድንሰራ እንድናመልከው ይረዳናል ማለት ነው። ሁለተኛ ቅዱስ ጳውሎስ በጢሞቴዎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ አንድ ቁጥር ስምንት ላይ እንዲህ ይላል በጌታችን ምስክርነት ወይም በኔ እስራት በኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረህ መከራ ተቀበል ነው። ስለ እግዚአብሔር ክብር መመስከል ቅዱስ ማርቆስ ስለእግዚአብሔር አምላኩ ስለወንጌል ሲመሰክር አላፈረም ነበረ፣ አልፈራም ነበር። እውነት እንደሆነ ያውቃል። አንዳንድ ጊዜ እኔና እናንተ መከራ ሲመጣብን ስጋችንን ሊገሉ ሊያጠፉ ሊያስሩን ሊቋጥሩን በአንድ ዝግ ቤት ሊያስቀምጡን የሚፈልጉ ሰዎች ሲመጡ እንሸበራለን። ግን እውነት ስለሌለን ይሆናል እንጂ እውነት ካለን እንደ ቅዱስ ማርቆስ እንጸናለን። እውነት ያለው ሰው ክፉ ነገር ቢመጣ እውነት ነው የያዘውና እውነት እስከያዘ ድረስ ግንባሩን ለጦር ደረቱን ለስብራት ይሰጣለን። እውነት ስለሌለን እንደ ቅዱስ ማርቆስ በነገስታቱ ፊት እውነት የምንናገርበት ስለ ወንጀል የምንመሰክርበት መሰክርበት እምነት ጎደሎች ስለሆነ ነው። እግዚአብሔር በልቡናችን እምነት ይሞላልን። እምነት ያለው ሰው ሁሉንም ነገር ያደርጋል። እምነት ያለው ሰው ሾላ ያፈርሳል፣ ውሃ ያቆማል፣ ተራራዎችን ያፈርሳል። እምነት ያለው ሰው ሙት ያስነሳል፣ ድውይ ይፈውሳል፣ ለምጽ ያነሳል። ቅዱስ ማርቆስ ይህን ነበር ያደርግ የነበረ የሚያልፈውን የሚጠፋውን የሚፈርሰውን የሚበሰብሰውን ሥጋ አሳልፎ ስለ እግዚአብሔር ክብር ሲሰጥ አይተናል። እንደ በሬ ተጠምዶ ከመታረስ የበለጠ ስለ ወንጌል አገልግሎት፣ ስለ እግዚአብሔር ምስክርነት እንደ በሬ ተጠምዶ ስጋው እየተቆራረጠ አይዋፍ ወይም ደግሞ በኋላ እየተከተሉ ዘር ሲዘራ ዘሪ ገበሬ ዘር ሲዘራ ወፎቹ በኋላ አፈር ያለበሰውን እየተከተሉ ይለቅሙታል። ከወፍ የተረፈውን ደግሞ እግዚአብሔር አብቅሎለት ዘር እንዲቆጥርና እንዲያጭር እንዲቀምር እንዲወቃ ያደርጋል። ያው ቅዱስ ማርቆስ ወንጌልን የክርስቶስን ቃል ሲዘራ እውነቱን ሲመሰክር በግብጽ በረሃ ላይ መንገድ በሌለበት በእንደ በሬ ጠምደው እያረሱ ስጋው እየተቆራረጠ አዕዋፍ እየተከተሉ ልምልም ስጋውን እየበሉ ስለ ክርስቶስ እውነቱን መስክሯል። እኔና እናንተ ጠምዶ የሚያርሰን አይደለም። በገዛ ሀሳባችንና ምኞታችን እንዴት እንደወደቅ እንዴት እንደባዘን ለሚያልፈውና ለሚጠፋው ሀብት ንብረት ተገዝተን እውነት መናገር አቅቶን መከራና ጭንቅ ሳይመጣ ሀገራችንም ሳንለቅ ዛሬ እኮ እውነት መናገር ሃይማኖታችን መከተል ስለ ሃይማኖታችን እውነት መመስከር ተስኖናል። እግዚአብሔር ከዚህ ያድነን። አምላካችን እውነት የተጠራነበት ዓላማ የተመረጥነበት የተለየነበት ከተቀደሱት የተቀደስነበት ከተለዩት የተለየነበት ከከበሩት የተከበርነበት ምንድን ነው? ሃይማኖታችን ነው። ሀብተ ውልድናን ስመ ክርስትናን በአርባና በሰማንያ ቀን ከተቀበልን በኋላ ተሹመን ተሸልመን ለመከራና ለጭንቅ እንደምንወጣ እንረሳና ክርስትናው ለሉለት ይመስለናል። ለንግድ አይደለም፣ ምድራዊ ንግድ ልንነግድበታለን። ሰማያዊ ንግድ እንደ ማርቆስ ልንነግድ ነው። በቤታችንም እንደ ማርቆስ እናት እግዚአብሔር እንድናመልክበት ነው። እንደ አብርሃም እንግዳ ልንቀበልበት ነው። በቤታችን ኃጢአት እንሰራበታለን። ወንጀል እንሰራበታለን። የወንጀለኞች መደበቂያ አድርገነዋል የእግዚአብሔርን ቤት። ያ ማለት በእጃችን የሰራ ነው አይደለም፣ እኛ ነን። በእኛ ሰውነት ውስጥ በእኛ ማይደር ውስጥ ብዙ ወንጀለኞች ተደብቀዋል። አንደኛ ዝሙት፣ ሁለተኛ ነፍሰ ገዳይነት፣ ሶስተኛ ደግሞ ጣዖት ማምለክ፣ አራተኛ የሰው ገንዘብ መፈለግ፣ አምስተኛ በሐሰት መመስከር፣ የእኛ ያልሆነው መመኘት። እንዲህ ባለመልኩ መልኩ እነዚህ ወንበዴዎች በውስጣችን በኛ በእኛ ቤትነት በክርስቶስ ቤትነት ተጠግተው እነሆ ወንጀል ያሰሩና እነሱ ወንጀለኞች ናቸው። እኛን ወንጀል ሲያዘሩን ይገኛሉ። ቅዱስ ማርቆስ ይህን አላደረገም። በሕይወት ዘመኑ ታሪኩ በተጻፈለት ሁሉ ድርሳናቱ፣ ቅዱስ ማርቆስ አመነዘር፣ ቅዱስ ማርቆስ ገደል፣ ቅዱስ ማርቆስ ጣዖት አመለከ፣ ጣዖት አምላኪዎች ሲገስጽ ሲመክር ግን ተላልፎ ለሞት ተሰጥቷል። እንደ በሬ ታርሷል። በግብፅ ምድር የግብፅ ምድር ዛሬ ኢትዮጵያዊት መሰክር ነበረ ደግሞ የተንጠበጠበበት ስጋው የተቆራረጠበት የበሉት አይዋፉም ሁሉ ይመሰክሩ ነበር። ግን ያለ ነው ኢትዮጵያ አለን። በእውነት ሐዋርያ ቅዱስ ማርቆስ እውነቱ ይናገር። እዚህ አለ እዛ ብቻ አይደለም፣ እዚህም አለ። ዛሬ ሁላችንም ስራችን፣ ዛሬ እኮ ጥሩ ስራ ነው የሚባል ነጭ ስራ ትባላለች። ሐሙስ ስራችሁ እንትታችሁ፣ የእለት ጉርሳችሁን የመንግስት ሰራተኞች፣ የግል ሰራተኞች እንዲሁም የራሳችሁ ሰራተኞች፣ ዛሬ ድርጅታችሁ ዘግታችሁ ለአዋርያው ነው ቅዱስ ማርቆስ ያልሆነ አምላከ ቅዱስ ማርቆስ ያልተመሰገነበት እንደ ማርቆስ ታርሰን ተጠምደን ባንጣረስ፣ ስጋችን ባይቆረስ፣ ደማችን ባይፈስ፣ አጥንታችን ባይከሰከስ በቤቱ ተገኝተን የክብር ወራሾችን ሁላችሁ ነው የተገኛችሁት። እስኪ በዚህ ቤት ለሰበሰባችሁ አምላካችሁ ክብር ስጡ። ይመናል ማን ነው የጠራችሁ? ማነው ነው የሰበሰባችሁ? ማን ነው ሲያስገደዳችሁ? የክርስቶስ ፍቅር ነው አይደለም የእግዚአብሔር ፍቅር ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 35 እስከ 39 ስንመለከት መኑ ያድገልነ ፍቅር ሆነ ክርስቶስ የክርስቶስ ፍቅር ማን ያስተሆናል? ማን ያስተሆናል? ረሃብ ነውን? ስደት ነውን? ጦርነት ነውን? መታረዝ ነውን? ሰይፍ ነውን? የክርስቶስ ፍቅር ማን ይለየናል? እንሆ ቀኑ ሁሉ እንደሚታረዱ በጎች እንታረዳለን፣ እንገፋለን። ያለ ስራችን ያለ ወንጀላችን ወንጀለኞችና ወንበዴዎች ሲያሳድዱን ይውላሉ እያለ ቅዱስ ጳውሎስ ይመሰክር ነበር ስለ ጌታው ፍቅር ስለ ጌታው እውነት መመስከሩን እና እናንተ ዛሬ ሰይፍ እኮ የለብንም። የሚገርማችሁ ይመናል። ዛሬ ሰይፍ አለ ህግ ባለበት ዘመን ህግ ባለበት ሀገር መንግስት ተቋቁሞ ሰራዊት ተቋቁመው እኛን ሌትና ቀን ሳያንቀላፉ የሚጠብቁ አሉ። በስጋ ደረጃ ይህ ባለበት እንደ ትናንትና እንደ ሮማውያን እነ ቅዱስ ማርቆስ በግብፅ እንደተጎተቱበት ዘመን አንጎተትም። ምናልባት ዘመን አልፎ ዘመን ሲተካ አንዳንድ የምናያቸው ክፉ የሆኑ ነገሮች ብናይም እነዚህ ደግሞ የእኛና የእናንተ መነጃ ናቸው። እነቅዱስ ማርቦስ ቅዱስበቅፉ ዘመን ነው። ነጥረብ ወተው ዛሬ ለእኛያ ቃል ኪዳን አባት የሆኑም በጸበላቸው በእምነታቸው የምንፈወሰው ቃል ኪዳናቸውን አክብረን በቤቱ የተገኘን በመከራ ዘመን የተወለዱ የመስቀል ልጆች ናቸው። የመስቀል ስር ልጆች ናቸው። የአይሁዳውያንን ሽሙጥ መከራ፣ ዱላቸውን፣ እስራታቸውን፣ እግ ማንገላታቸውን ሳይፈሩ እነሆናትቱ ሐዋርያትን በቤቷ አምላክ ወርዶ ደግሞ መንፈስ ቅዱስን ጌታ በተነሳ በአምሰኛው ባረገ በአስረኛው ቀን ቅዱሱ አጽናኙ ሰላም የሆነው ለዘላለም ከእኛ ጋር በጎ ስራ የሚያሰራን መንፈስ የተራከበትና በአዋርያት ላይ የወረደላቸው እያንዳንዳቸው ሰባ አንድ ቋንቋ ከራሳቸው ጋር ሰባ ሁላት ቋንቋ የተነጋገሩበት ቤት የአጽራጽዮን የተባለው የሐዋርያው የቅዱስ ማርቆስ ቤት ነበረ። ከዛ ቤት ያየውን ተጋድሎ ነው። ሰማይቱ ሐዋርያው ቅዱስ ማርቆስ ምንም ሳይደክም ሳይሰለች፣ እስከ መጨረሻ ውቅታ ድረስ እያገለገለው የነበረ ዛሬን እና እናንተም ደግሞ ልናገለግል ይገባለን። እልልበሩ ሚመናን ታቦተ ጉየ ወጣ ነው። በደንብ እልልበሉ። ለዚህ ላደረሰ ለሰማይቱ ለሐዋርያው ለወንጌላዊ ለቅዱስ ማርቆስ እልልበሉ፣ እልልበሉ። ያንሳል መናል በእውነት ነው። ለዚህ አደረሰ ስራችን ትተን ስራችን ብለን ንደይበጣ ነው። እጃችን ማጨብጨብ አለበት፣ አንደበታችን ሁሉ እልል ማለት አለበት። ነቢዩ እግዚአብሔር ዳዊት በመዝሙር መቶ አምሳ ቁጥር ስድስት ላይ እነሆ አንደበት ሁሉ እግዚአብሔር ያመስግን፣ አንደበት ያለ ሁሉ እግዚአብሔር ያመስግን። አንደበት አለን እውነትና ሐሰት የሚናገር ግን ዛሬ እውነት ይናገር እስኪ፣ እንዲህ በልና እግዚአብሔር አምላኩን ያመስግን። ታድለናል። ይሄን ያልታደሉአሉ። እንጊዜ በእራሱ በታች በመንገዱ ሲንቀሳቀሱ የሚተቹ ግን እነሱ እጥፍ መተጨት የሚችለዋሉ። እግዚአብሔር እንደዚህ ያበቀን አምላክ ክብር ምስጋና ለርሱ ይሁን። ሶስተኛ ደግሞ ምን ይላል ነብዩ ኤርምያስ ምዕራፍ አምስት ቁጥር ሀያ ሁለት ላይ እንዲህ ይላል በእውነት ይሄን አትፈሩ ምን ዳዊት አትደነግጡምን እኔን አታፍሩምን በነቢዩ ላይ ያደረ አምላካካችን እግዚአብሔር እሱን እንድናፍረው በፊቱ እንድንደነግጥ ለንሳ እንድንበቃ ይርዳል። ዛሬ ብዙ ነገሮች ጎለውን አለኝ። ጥበብ እግዚአብሔር ጎሎናል፣ ጥበብ ስም ጎሎናል። የተማርነው እንዳልተማርን ሆነናል። አዋቂዎች እንዳላዋቂዎች፣ የሚያውቁት እንደማያውቁ፣ የሚያውቁት እንደሚያውቁ ሆነዋል። ስለዚህ ጥበብ እግዚአብሔር ሲጎል ፈሪሃ እግዚአብሔር ከእኛ ሲለይ እንደዚህ ነው የሚሆነው ምዕመናን እግዚአብሔር አምላካችን በመዝሙረ ዳዊት መዝሙር 34 ቁጥር 19 ላይ እግዚአብሔር አምላካችን የጻድቃን መከራቸው ጭንቃቸው ብዙ ነው እነሆ ከክፉ ሁሉ ደግሞ እግዚአብሔር ያድናቸው አለ አጥንታቸው እንኳን የተቆጠረ ነው አጥንታችን የጎን አጥንታችን እኛ የማናውቀው ሰውነታችን ያቆመ አጥንታችን ሁሉ በእግዚአብሔር ዘንድ የተቆጠረ ነው። አይዟቸው አትፍሩ። ስጋችን የሚገሉ ካሉ ለእኛ ጥፍ ይደረግልን አለ። እነሱም ነገ ደግሞ ጥፍ ያገኛሉ። እንደ ቅዱስ ማርቆስ ግን ባለ ዘመናችን ሁሉ እናገልግልበት። ንስሐ ያልገባን ንስሐ ገብተ ኃጢአት በደርስ እንሰራ ነበር። ከዚህ በኋላ በቃ እርም ይሆንብን ብለን እግዚአብሔር አምላካችን እናመስግነው፣ እናመልቀው። በእውነቱ እልልበሉ እልልበሉ አምላከ ቅዱሳን አምላከ እስራኤል በረዴታ ይል አምላከ ቅዱስ ማርቆስ ድቃማችን ልፋላችን ሁሉ ያስብልን። ዘመልስ ፍሳኔ የለንሳ ያድለን። አብረን እንቆይ ወደሚቀጥለው ፕሮግራም። ቃለ ሕይወት ያሰማልን። አመስግን አመስግን። እግዚአብሔር አመሰገናለን። ቃለ ሕይወት ያሰማልን። አምላካችን እግዚአብሔር በረዴ ይጠብቀን። አንድታችን ቴና ጓደኛዋ በፍርድ ቤት አንድ ኬዝ ገጠማቸው። በዚህ ጉዳይ በጣም ከፍተኛ ችግር ላይ ወደቁ። ስሜን እግዚአብሔር ያውቀዋል። መጥቼ ለቅዱስ ማርቆስ ነገርኩኝ። ፍርድ ቤቱም ጉዳዩን ተመልክቶ ነፃ ናችሁ ብሎ በሰላም አሰማምቷቸኋል። እልል ብላችሁ እግዚአብሔርን አመስግንን ልብለ እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። የትንሣኤውን ጸጋና ብርሃን ክርስቶስን መከራ የምናስብበት አንድ መጽሐፍ በማካከላችሁ ይዞራል። ይህም የሚሸጠው መጽሐፍ የሚዞረው መጽሐፍ የቅዱስ ሳምንት፣ የማቱ ሳምንት፣ የዕለተ ዓርብ ውሎ ክርስቶስን ስቅለትና መከራ እንዲትንሳ የሚያሳይ ነው። በማካከላችሁ ይዞራሉ። መጽሐፉ መጽሐፈ ፓቶስ ይባላል። እየወሰዳችሁ እንድት ሁላችሁም አንዳንድ ይዛችሁ ወደ ቤታችሁ እንድትሄዱ በእግዚአብሔር ፍቅር እንጠይቃለን። ማከላችን ዘማሬ ዲያቆን ፍሬዘር አለ። እሱ ነው ዛሬ የሚያገለግለን። አብሮን ከኛ ጋር ታቦታቱን እያከበረ በዝማሬ ይቆያል። አምላካችን እግዚአብሔር ለሁላችን በረከት መጸጋውን አይንሳ። እንደምን አደራችሁ። እንኳን አደረሳችሁ። እግዚአብሔርን ከፍ አድርጋችሁ አመስግኖት ለዚህ ስላደረሰን መድረስ ቀላል አይደለም። በደንብ አድርጋችሁ አመስግኑት። አብረን እንዘምራለን እግዚአብሔርን አመስግኑት።